እኔ የምለው ምን ሆነ ነገር አንድ ላይ ተስማምተን ማንሰራው፣ በተለይ አረብ ሀገር ያለና ልጆች ማለት ነው። ታንድ ላይ ሆነን ተስማምተን ብንሰራ ምን እንሆናለን? ችግር አለው? እንደ ችግር እኮ የለውም። የመጣ ነው ለስራ እስከሆነ ድረስ መደባደብ እንመጣላትን ምን አመጣው? ከአንድ ላይ ሆነን የምንሰራ ሰዎች ማለት ነው። እና ሰላም፣ ሰላም ቤተሰብ፣ እንደምን ናችሁ? እኔ ሰላም ነኝ። አለ ሁላችሁ ፈጣሪ ይመስገን። ስራ፣ ጤና፣ ህይወት ሁሉ ሰላም ነው። በእናንተ በኩል በእኔ በኩል ሁሉ ሰላም ሁሉ አማን ነው። አለ ሁላችሁ ፈጣሪ ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እናንተ ጋር ስራ እንዴት ነው? እኔ ያለሁላችሁ እና ሰብስክራይብ፣ ሽር ላይክ እያደረጋችሁ አበረታቱኝ። አረም ነው ምነው ቀዘቀዛችሁብኝ ውዶች? አበረታቱኝ እንጂ እህታችሁ አይደለሁም እንዴ? እህታችሁ እኮ ነኝ እና አዲስ ነኝ አበረታቱኝ። አበረታቱ እያበረታታችሁኝ አይደለም። ምነው ቪዲዮዬን እዩልኝ፣ በእናታችሁ እላችኋለሁ፣ ቪዲዮዬን እዩልኝ። እና ዛሬ የመጣውበት አላማ ለምን መሰላችሁ? እኛ ስደተኞች ማለት ነው ከአንድ ላይ ሆነን የምንሰራለን። ሶስት ከአንድ ቤት ሶስት ሁለት ከዚያም በላይ ሆኖ የሚሰሩ አሉ። እና ስለዚህ ሁላችንም እዚህ ጋር የመጣ ነው፣ እንጀራ ፍለጋ ነው፣ ልንሰራ ነው፣ ልንለወጥ ነው። ራሳችን ለመለወጥ እስከ መጣን ድረስ ተስማምተን ብንሰራም ችግር አለ ወይ? እስኪ ልጠይቃችሁ፣ ችግር አለሁ ወይ? እኛ እኮ የመጣ ነው ለእንጀራ ፍለጋ ነው። ሁላችንም ወንዱም፣ ሴቱ በተለይ ሴቶቹ ከአንድ ላይ ስንሆን አንስማማም። ለምን እንደሆነ ምንም ይገባኝ አይደለም። ማለት ከፊት ቀድማ የገባች ሴት ካለች እሷ የበላይ መሆን ነው የምትፈልገው። ከኋላ የገባችሁን ደግሞ መጨቆን ትፈልጋለች። ለምን እንደዚህ ሆና፣ ያው ዞሮ ዞሮ እኮ አሰሪ አሰሪ ነው። አንቺ ብትጨቁኛ ትሚያችን ልጅ ማለት ነው ያንቺ እህሏሽ በተነቀለ ሰዓት እህሏሽ ባለቀ ሰዓት እኮ ባላሰብሽው ሰዓት ልታባረርሽ ትችላለች። ግን ያቺ እህትሽ አብራሽ የምትሰራው እህትሽ ግን ብታባረርሽም ልትረዳሽ ትችላለች። አንድ ነገር ታረግልሻለች። ታግዝሻለች። በብዙ ነገር ታግዝሻለች። ያቺ ግን አሰርሽ ግን ባዳ ባዳ ናትሰ ያን ብሯን የምትቆጥረው አልተስማማሽም፣ ታባረርሻለች። አለቀ ካልፈለገችሽ ማለት ነው። ግን ያቺ ግን ወገንሽ ናት፣ እህትሽ ናት፣ የስደተኛ ናት፣ እንደ አንቺ ስደት ናት ያለችው ና ታግዝሻለች። እና በዚህ በተረፈ ተጋግዘን አብረን ለመኖር እንሞክር። ምንም ያላየን ነገር ምን አለ? ቢያላየን ምንድን ነው ያላየን ነገር? ችግር አለ? እንደ ችግር ኮ የለውም። ሁሉም የሁሉም ሀገር ስደተኛ ስደተኛ ስደተኛ ነው። አንድ የሚያደርገን ይሄ ነው። በሃይማኖት ልንለያይ እንችላለን፣ በብሔር ልንለያይ እንችላለን፣ በቀለም ልንለያይ እንችላለን፣ በአገር ልንለያይ እንችላለን። ግን ሆኖም የሚያገናኘን ነገር አንድና አንድ ነገር አለ። ምን ነው ብትሉኝ የሚያገናኘን ሁላችንም ስደተኞች ነን ነው። ሁላችንም እንጀራ ፈላጊዎች ነን። ምንም ይሁን ምንም፣ ጥቁርም ሆነ ቀይም ሆነ ነጭም ሆነ ምንም ምንም፣ ዞሮ ዞሮ ስደተኛ ስደተኛ ነን እንጀራ ፈላጊ እንጀራ ፈላጊ ነን። ስለዚህ አንቺ እንደዚህ ነሽ፣ እሷ እንደዚህ ናት፣ እንደዚህ ናት ብለን ከማውራት ይልቅ ተጋግዘን ከአንድ ላይ ሆነን ብንሰራ እንደ እኔ ተመራጭ ነው። እንደ እኔ ተመራጭ ነው ማለት አሰሪሽ፣ አንዳንዶቹ እየሄዱ ላሰሪ እክል እንዲናት፣ እንደዚህ አታደርግም፣ ይህን አታደርግም፣ ይህን አታደርግም እያሉ ያወራሉ። ጥሩ አይደለም፣ ወዶች ጥሩ አይደለም። ዞሮ ዞሮ እህትሽ እህትሽ ናት። ወንድምሽ ወንድምሽ ነው። እኛ በእኛ ብንደጋገፍ ነው የሚሻለው እና እኛ በእኛ መደጋገፉ ይሻላል። የእነሱ ችግር ነው። እነሱ ዞሮ ዞሮ ያው ለጊዜው ያሽቃብጡልሻል፣ ለጊዜው ይሉልሻል እንጂ ዞሮ ዞሮ አንቺን ይጠላሉ። አዎ፣ እርግጠኛ ነኝ ይጠሉሻል። ምን ነው አንቺን ለእህትሽ አልሆንሽ፣ ለእህትሽ ከእህትሽ ጋር አብርሽ አላግሽ፣ ዞራ ዞራ እሷ ባዳ ባዳ ናተኝ ግን ያቺ ግን እህትሽ ናት። እህትሽ ብትሆነም ብትሆነው ምንድን ነው ስደተኛ ናት። ግድ የአንድ እናት የአንድ አባት ልጅ መሆን አይፈል አይጠበቅም። ጸባይ ከለልሽ እኮ እናትሽ አባትሽ ልጅም እኮ ይቀራል አይደለም በአዱ ስለዚህ ውዶች ተስማምተን ተጋግዘን ብንሰራ በአይነኝ እንደኔ እንዴት ብትሉ እኔም ቢያመኝ አንዷ እህቴያ አብረኛለችው እህቴ የኔን ስራ ትሸፍናለች። እሷን ቢያማት ደግሞ እኔ የእሷን ስራ ሸፍናለሁ። ስንተጋገዝ ማለት ነው። ግን ስንወቃቀስ ግና ጥሩ አይደለም። ለምን እስከ መጣነ ድረስ ለስራ አብረን አንድ ላይ ተጋግዘን፣ አንቺ ትብሽ፣ አንቺ ትብሽ፣ ይሄን አንቺ አድርጊው፣ እኔ ህል አድርገው፣ አንቺን አድርጊ ተባብለን ብንሰራ ጥሩ ነው። ለእኛም ክብር ነው። አሰሪዎቻችንም ራሱ እንኳን እኛ አንድ ስንሆን እነሱ እንዴ በእነሱ በእኛ መሀል አይገቡ። አዎ፣ አይገቡም። እኛን በእነሱ መሀል ምንገባው ምን ነው ብትሉ፣ እኛ በእነሱ መሀል ምንገባው ምንድን ነው? አንዳችን ለአንዳችን ጸብ ስለሆነ ነገረኞች ስለሆነ ዙሯ አንዷ ሄዳ ለመዳሟ ለአሰሪዋ ማለት ነው፣ እንደዚህ ነው እንደዚህ ነው እንደዚህ ነው ብላ ምታወራ እኛንን፣ እንጂ እሱ አሰሪያችን አይደለችም። ግን አሰሪያችን ደግሞ እንደዚህ ነው ብላ ብትናገር እኛ ሁለታችን አንድ ከሆነ ወይም ሶስታችን አብረን አንድ ላይ የምንሰራው ሰዎች ማለት ነው አንድ ከሆነ አይደለም እንላታለን አይደለም፣ አይደለም ብንላት ትመለሳለች እሷ። አዎ አንድነና። ስለዚህ ማንን አስወጥተን ማንን ትተዋለች? እንደዚህ ነው የምላችሁ ውዶች። እና ጥሩ አይደለም። ተስማምተን አብረን ከአንድ ላይ ተጋግዘን ለመኖር ተጋግዘን ለማደግ ጥሩ ነው እንጂ ብትውጭ ቅርታ እና አንዱ ቢባረር አንዱ እየሰራ ጥሩ አይደለም። ምን ያደርጋል። በሰው እንጀራ መግባት በሰው እንጀራ መግባት አስፈላጊም አይደለም። ፈጣሪም አይወደውም። ለእናንተም ጥሩ አይደለም፣ ለእኔም ጥሩ አይደለም። ስለዚህ በጸባይ ተስተካክለን፣ አንቺ ትብሽ አንቺ ትብሽ፣ እናጸዳ ከሆነ አንቺ ነው አንቺ፣ ምግብ የምንሰራ ከሆነ ደግሞ እኔ ምግብ ይሄን ምግብ ሰራለሁ፣ አንቺ እቃ ጠቢ፣ አንቺን ወሉይ፣ አንቺን አድርቂ፣ በፍቅር አይደል ልብስ ደግሞ ምን ተኩስ ከሆነ ደግሞ ዛሬ እኔ ተኩሽ ከሆነ ነገ ደግሞ አንዳችን መተኮስ በቃ ያኔ ተጋግዘን ማለት ነው። ተጋግዘን ተጋግዘሽ ከሰራነ ነው ሁሉም ነገር ቀላል ነው። ሁሉም አንደኛ አይምሯችን ንጹ ነው የሚሆነው ነገር አንበላ ምን አንልም። የራሳችን አብረን እየተጫወትን ተጋግዘን ስለምንሰራ ምንም ስራው እንኳን ቢበዛ፣ አዎ ስራው ይበዛል። ስራው ቢበዛ ምንም አይደለም፣ ተጋግዘን ነው ምንሰራው። እየሳቅን እየተጫወት ነው ነው የምንሰራው። ስለዚህ ግን ምንደባደብ ከሆነ ምንኮራረፍ ከሆነ እየህር ነው ደግሞ አንዳችን ለአንዳችን የምናወራ ከሆነ ጥሩ አይደለም ውዶች፣ እና እኔ ምለው ይሄን ነው የዛሬ መናገር ያለብኝ ይህን ነው የምናገራቸው። ውዶች፣ ጥሩ አይደለም ተሳስበን አብረን ከአንድ ላይ እንስራ። ስንሰራ ደግሞ ፍቅር መኖር አለበተይ። አንዱ ለአንዱ ሾካካ አንሆን። ሀገራችን ጥለን የመጣ ነው ለመለወጥ ነው ውዶች እላችኋለሁኝ። እና በተረፈ ሰላም ናችሁ? እኔ ሰላም ነኝ አለው። አበረታቱኝ፣ ሸር ላይ ኮሜንት እያደረጋችሁ። አዎ በጣም ቀዝቅዟል፣ ቻና ደ በጣም ቀዝቅዟል። እያያችሁልኝ አይደለም? ለምን እንደሆነ እኔ እንጃን አልገባኝም። በእናታችሁ እርዱኛ፣ አግዙ እሺ ውዶቼ፣ በተረፈ ያው እንግዲህ የተሰማኝን ነገር ነው የተናገርኩኝ። ኮሜንት፣ ላይክ እያደረጋቸው አስተያየት መላ ስጡኝ።